ይሄ በጣም ኤክሳይትድ የሚያደርገን የመንፈሳዊ ሕይወት እርምጃችን ምናልባት በአንድ ዓመት፣ ምናልባት በስድስት ወር፣ ምናልባት በሶስት ወር ልናደርገው እንችላለን። ምን ማለቴ ነው? ለምሳሌ ጌታንም መቀበል በጣም ኤክሳይትድ የሚያደርግ ነገር ነው። አጋንንት ከሰዎች ህይወት መውጣት በጣም የሚገርም ነገር ነው። ሰዎች በመንፈስ ቅዱስ መሞላት በጣም የሚገርም ነገር ነው። የውሃ ጥምቀት በጣም የሚገርም ነገር ነው። እነኚህ ነገሮች እነዚህ ነገሮች ግን አንድ ሰው ዛሬ ጌታን ተቀብሎ ምናልባትም ደግሞ አጋንንት ወቶሎት ምናልባትም ደግሞ መንፈስ ቅዱስ ተሞልቶ ምናልባትም ተምሮ ደቀ መዝሙርን ወይም የመጀመሪያ መሰረታዊ ትምህርት ተምሮ ምን መሆን ይችላል መጠመቅ ይችላል። ተመልከቱ። አንድ ሰው በሀያ ዓመቱ በእግዚአብሔር ቤት ውስጥ ይሄንን ነገር ወደ ጌታ ቢመጣና ሰማንያ ዓመት ቢኖር ስልሳውን አመት ውስጥ ስልሳውን አመት ማለት በዚህ በመንፈሳዊው ነገር የመጀመሪያው አንድ ዓመት እነዚህን አራት ነገሮች ቢያደርግ ከዛስ በኋላ ብላችሁ ብትመለከቱ ሀምሳ ዘጠኝ አመቱን በሙሉ የእድገት አመት ነው። የመወለድ ነገር በልጅነትም ብትመለከቱ ምናልባት ልጅ ምናልባት ተጸንሶ ሲወለድ አንድ ዓመት ይፈጃል። ከዛን ከተወለደ በኋላ ግን ትልቁ እርምጃ የእድገት ዘመን ነው። ለወላጅም ትልቁ ቦታ ያለው ከተወለደ በኋላ ማደግ እንደሆነ እናያለ ማደግ ትልቅ ሂደት እንደሆነ እናያለን። ዕድገት ሂደት ነው ስንል፣ ዳግመኛ የተወለዳችሁት ከማይጠፋው ዘር ከእግዚአብሔር ቃል ነው። የእግዚአብሔር ቃል ይላል። ይሄ የማይጠፋው ዘር የሚያድግ ዘር ነው፣ ይዘራል። ይህ ሰማያዊ ዘር ደግሞ በውስጣችን ምን ይሆናል? ያድጋል። ክብር ለአምላካችን ይሁን። ስለዚህ መንፈሳዊ እድገት የማያቋርጥ ሂደት ነው። በጣም የሚያስገርመው ነገር ምድራዊው ነገር እንኳን ምድራዊው ነገር የተወሰነ ደረጃ ላይ ከደረስን በኋላ ምናልባት በሳይንስ ውስጥ ከተወሰነ ዓመት ድረስ ሰው ያድጋል፣ ከዛ በኋላ ግን እድገቱ ያቆማል፣ ቁመትም አይጨምርም።